እንደምንዋላችሁ የተከበራችሁ ተመልካቾቻችን፣ ከዜና ኢትዮጵያ ወደ ስፖርት ዘገባዎቻችን አለፍን። ስንቄ ባንክን እያመሰገንኩኝ ወደ ቀዳሚው ዜና አልፋለሁ። አምስተኛ ቀኑን በያዘው በኢትዮጵያ ከ20ና 18 ዓመት በታች አትሌቲክስ የሻምፒዮና ዛሬ በርካታ የፍጻሜ ውድድሮች ተደርገዋል። ከ20 ዓመት በታች የሴቶች የ10,000 ሜትር እርምጃ ውድድር አትሌት ሕይወት አምባው ከኢትዮ ኤሌክትሪክ አሸንፋለች። ብርሃን ሙሉ ከኢትዮጵያ ንግድ ባንክና አበቡ አያሌው ከመቻል ሁለተኛና ሶስተኛ ደረጃን ይዘው አጠናቋል። በተመሳሳይ ርቀት በወንዶች አብዱልሰላም አብዱ ሞሃባ ከለሚኩር አሸንፏል። ይደር ማሩ ከኢትዮጵያ ንግድ ባንክ ሁለተኛ ሲወጣ፣ አህመድ ሐሰን ከአዲስ አበባ ከተማ ሶስተኛ ወጥቷል። በሴቶች ከ20 ዓመት በታች የ3000 ሜትር ቤትልሄም ጥለውን ከሰላስሌ ዩኒቨርሲቲ ስታሸንፍ ዘይን አየለኝ ከኢትዮ ኤሌክትሪክና ንግስት ሞላ ከትግራይ ፖሊስ ሁለተኛና ሶስተኛ ደረጃን አግኝተዋል። በሴቶች ዲስከስ ውርወራ የኔ ሰው ያደርጋል ከኢትዮጵያ ንግድ ባንክ ስታሸንፍ፣ በወንዶች ቡሊ መላኩ ከሸገር ሲቲ አሸንፏል። በእርምጃ አሸናፊ የሆኑ አትሌቶችም ከኢቲቪ ጋር በነበራቸው ቆይታ የሚከተለውን አስተያየት ሰጥተዋል። በጣም ነው ደስ ያለኝ እግዚአብሔር ይመስገን። አሸንፋለሁ እያላሰብኩ የእግዚአብሔር ፍቃድ ሆኖ ግን ሆኗል። አዎ ማለት አምናም ሀዋሳ ያው፣ ከዚህ ባይበልጥም የተወሰነ ሙቀት አለው። እንግዲህ የበለጠ ጠንክሬ የተሻለ ውጤት አመጣለሁ እያስባለሁ ከእግዚአብሔር ጋር ጎበዝ ናቸው። በጣም ከባድ ነበር። ያው አንዳንዴ ያላሰብከው ነገር ይፈጠራል። ማን እንደሚያሸንፍ አይታወቅም። እንደ ሀገር ሲታይ ደግሞ ብዙም ከሌላው ፊልድ ብዙም ለእኛ ፊልድ ያለው አመለካከት አነስተኛ ነውነን ለመናገር ግን ምንም አይልም። እንግዲህ ወደፊት ይመጣል ብዬ አስባለሁ። ውድድሩ በጣም አየሩ ይከብዳል፣ በጣም ማለት ነው እና በጣም አሪፍ ነው እና ለእኔ ቀሎኛል። ብዙም አይደለም ይሄን አይደል እና አካዳሚ እዛ አዲስ አበባን ለሚኩራባ እንትን አቋሞች የክለቦ ሻምፒዮና ገብቻለሁ እና እዛ ላይም ሁለተኛ ነው የወጣሁት። በቃ የተዘጋጀው ነው። ከዚህ በኋላ እኔ ማስቦ ለአስሮት ሳይሆን ላይሆን ትኩረቴ ማለት ነው ያው ኢንዱራንስ ነገሮች በደንብ መስራት ነው የትንፋይ ስራዎችን እሰራለሁ ከዚህ በኋላ ማለት ነው። እርምጃ ቢሰራበት ብዙ አትሌቶች አሉ እና ቢሰራበት ነው እኔ ደስ የሚለኝ ማለት ነው። በጣም ፊልዱ ልጆች አሉ ማለት በጣም የሚሰሩ ልጆች አሉ። ቢሰሩበት ውጤታማ ነው የሚሆኑት እና ቢዞሶም ደግሞ ቢበዛ ለእርምጃ ደግሞ ትኩረት ተሰጥቶት ቢሰራ በጣም ጥሩ እድል አለው ብዬ እገምታለሁ። ውድድሩ ዛሬ የሚቀጥለው የሚከናወን ይሆናል። መረጃውን ከድሬዳዋ ያደረሰን ባልደረባችን አንተነ ሲሳይ ነው። በ32ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ኢትዮጵያ ቡና ነጥብ ጣለ። መውረዱን ካረጋገጠው ወልዋሎ ዓዲግራት ዩኒቨርሲቲ ጋር ጨዋታውን ያከናወነው ኢትዮጵያ ቡና በርካታ የግብ ዕድሎችን መፍጠር ቢችልም ኳስና መረብን ማገናኘት ባለመቻሉ የሚፈለገውን ወሳኝ ሶስት ነጥብ ማግኘት አልቻለም። ከሊጉ መውረዱን ያረጋገጡት ቢጫ ለባሾቹ በተለይም በጨዋታው ይዘውት የቀረቡት መከላከልን መሰረት ያደረገው የጨዋታ መንገድ ለወትሮም ግቦችን ለማስቆጠር ለሚቸገረው የቡናማዎቹ የፊት መስመር ትልቁ ፈተናም ሆኖም አልፏል። ውጤቱን ተከትሎም ኢትዮጵያ ቡና በ55 ነጥቦች በ8 ነጥብ ዝቅ ብለው ሁለተኛ ደረጃ ላይ ተቀምጠዋል። ከጨዋታው በኋላ የሁለቱ ክለብ አሰልጣኞች ለኢቲቪ የሚከተለውን አስተያየት ሰጥተዋል። አሁን የተቀየረበት ነገር የለም እሱ ናቸው ተጫዋቾች ግን የነበሩ ልጆች አሉ ና ተጫውተው የማያውቁ ልጆች አሉ። እነሱን ልምድ ለማግኘት በእነሱ እየተጫወትን እነሱ ደግሞ ያቅማቸውም እያደረጉ ያም ሽንፈት አላስተናገድ ይመስላል። ጨዋታው መጀመሪያም ተነጋግረ ነበር። እንደዚህ አይነት ጨዋታዎች ብዙ ጊዜ ይከብዱናል፣ እኛና ታች ያለት ጋር። ዛሬ ግን በሚገባ ተዘጋጅተን ነበር። ግን ጭንቀቶች አሉ ተጫዋቾቻችን ጋር የተወሰኑ ጥድፊያዎች፣ ጭንቀቶች አሉ። እነዛን ነገር ከመጀመሪያው ጀምሮ ስለነበር ትንሽ ባሰብነው ልክ አልሄደልም እና እግዚአብሔር ይመስገን በሊጉ ትናንት በተደረጉ ሌሎች ጨዋታዎች አዳማ ሀዲያ ሆሳዕናን አንድ ለባዶ እንዲሁም ኢትዮ ኤሌክትሪክ ደግሞ ወላይታ ዲቻን አሸንፏል። ዛሬ ቅዱስ ጊዮርጊስ ከስውል ሽራ፣ ኢትዮጵያ ንግድ ባንክ ደግሞ ከድሬዳዋ ጨዋታቸውን የሚያከናውኑ ይሆናል። በተመሳሳይ በኢትዮጵያ ፕሪምየር ሊግ የሚጠበቁ ተጫዋቾች እንቅስቃሴ ወርዶ መታየትና የጨዋታ መልክን የሚቀይሩ የዳኝነት ውሳኔዎች ይበልጥ ለጨዋታ ውጤት መቀየር ምልክት መሆናቸው ተጠቀመ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በጨዋታዎቹ ላይ ምርመራ ማድረግ መጀመሩንም ገልጿል። አብራም ደማሶ ተጨማሪ አለው።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 አሰልጣኝ ሉዊስ ኢንሪኬ በተጫዋቾች መካከል የፈጠሩት መከባበር ዘንድሮ ለተጋጣሚ ፈታኝ የሆነውን ፒኤስጂን ለመፍጠሩ ብዙዎች ይስማማሉ። ይህ ክለብ ከዛሬ አምስት ዓመታት በፊት በባየር ሙኒክ በፍጻሜ ተሸንፎ ዋንጫውን ሲያጣ የቡድኑ አባል የነበረው ያን ነው አምበል ማርኮኒዮስ ዘንድሮ ያቀን አይደገምም ብሏል። አብራም ተስፋዬ። ኖስኔስ ፐርዶንስ ፓስ ኢስፓሮ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 ሲሆንና ከአንዴር ሄሬራ ጋር በአማካኝ ቦታ ተጣምሮ ወደ ሜዳ ቢገባም በሊዮን ጎሪስካ፣ ቲያጎ አልካንትራ፣ ሰርጅ ግናብሪና ቶማስ ሙለር በሚመራው ተመሳሳይ ክፍል ብልጫ ተወስዶበት ምሽቱን በሐዘን ለማሳለፍ ተገዷል። ዛሬ ግን ፒኤስሲጂ በያዘው ስብስብ የተሻለ ምቾት ተሰምቶታል። ያ ቀን ዘንድሮ አይደገምም የሚለው ማርኪኒውስ በአመቱ ያሳየነው አቋም ለዚህ ማሳያ ነው ሲልም ተናግሯል። ትልቁ የዚህ ቡድን ሚዛን ቀያሪ ሰው ስፔናዊ የ55 አመቱ አሰልጣኝ ሊዩሲኔሪኬ ናቸው። ከአንዳንድ ተጫዋቾች ያነሰ ክብር የነበረውን ክለብ በአንድ አመት ውስጥ በማይታመን መንገድ ቀይረው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 ብና የማይጨበት ተጫዋች መሆንን ይፈልጋሉ ለዚህ ክቪቻ ክቫራትስኬሊያ